ሰላም ጤና ስጥልን። በመላው ዓለም የምትገኙ የተወደዳችሁ የሮሃ ቲቪ ተከታታዮች የጥቅምት 27 2018 ዓ ም የምሽት ዜናዎችን ይዘንላችሁ ቀርበናል። አፋብሃ በወሎ ቀጠና ስልጠናና አደረጃጀት ላይ ጠንክሮ ሲሰራ፣ በጎንደር ቀጠና ደግሞ ውጊያው ቀጥሏል። ዝርዝሪያው ውጊያ መረጃዎችን አካተናል። የትግራይ ክልል ሰላምና ጸጥታ ቢሮ በአፋር በኩል የከፈት ነው ጥቃትም ሆነ የተቆጣጠር ነው መሬት የለም ሲል ምላሽ ሰጥቷል። በአካባቢው ውጥረት 2000 ሰዎች ተፈናቅለዋል። የፖለቲካ ፓርቲዎች የጋራ ምክር ቤት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 አፋብሃ በወሎ ቀጠና ስልጠናና አደረጃጀት ላይ ጠንክሮ ሲሰራ በጎንደር ቀጠና ደግሞ ውጊያው ቀጥሏል። የሚኒሊክ እዝ ምክትል ሰብሳቢና የፖለቲካ ጽህፈት ቤት ኃላፊ አርበኛ ሄኖክ አዲሴ ከአደረጃጀት መምሪያ ኃላፊው ከአርበኛ አበበ ቀይ ጋር በመሆን የሲቪል መዋቅር ስራው በቅንጅት እንዲሰራ በመወሰን ነፃ በወጡ ቀጠናዎች ውስጥ የሚኖረውን ህዝብ የፖለቲካ ንቃተ ህሊና ለማሳደግ የግንዛቤ ማስጨበጫ መድረኮችን እየተሰጡ ነው። የህዝቡ ፖለቲካ ክንፍ የግንዛቤ ማስጨበጫ ስራ ሲሰራ ክንፉ ደግሞ የየቀበሌዎችን ሊቀመናብርት የጸጥታና አስተዳደር ዘርፍ፣ እንዲሁም የማህበራዊ ሸንጎ መዋቅር የመዘርጋት ስራ መስራቱ ታውቋል። በዚህም መሰረት በደቡብ ወሎ ዞን ከላላ ወረዳ 12 ሚናያ ቀበሌ የሳጅን አደም አሊ ወይም አባናደው ክፍለ ጦር አዛዥ አርበኛ አለልኝ ተሰማን ጨምሮ በተገኘበት ከህዝብ ጋር ውይይት ተደርጓል። የውጭ ባንዳና የሀገር ውስጥ ባንዳ በሚል ርዕስ የአሸባሪው ብልጽግና ካድሬዎች የተለያዩ ማህበረሰብ ክፍሎችን በመሰብሰብ የሚሰሩትን ፕሮፓጋንዳ ለማክሸፍ ህዝብን የማንቃት ስራ ተሰ ተሰርቷል፣ ሲልም እዙ ገልጿል። የህልውና ትግሉ የደረሰበትን ደረጃ እንዲሁም ያጋጠሙ ችግሮችንና የተወሰዱ የመፍትሄ እርምጃዎች የዳሰሰ ውይይትም ተደርጎ በተለይ አፈንግጠው በዝርፊያ ላይ የተሰማሩ ጸረ ህዝቦችን አሳዶ የመያዝ ግዳጅ በስኬት ተጠናቆ ቀጠናው ከሌቦች መጽዳቱ ለህዝብ ግልጽ ተደርጓል። የአብይ ሰራዊትም ከይዞታው ተነቅሎ የማድረግ አቅሙ ተልመሽምሾ በቡድን እየከዳ እንደሆነ ነው አርበኛ አለልኝ ተሰማ በመድረኩ ላይ ለህዝብ የገለጸው። በተመሳሳይ የደቡብ ወሎ መቀመጫ ደሴ አፍንጫ ስር ልዩ ኮማ ኮማንዶዎች ተመርቀዋል። በአፋብሃ ምስራቅ አማራ ቀጠና ሚኒሊክ እዝ ስር ተወርዋሪዋ በላጎ ሻለቃ በደሴ ዙሪያ ወረዳ ለወራት ያሰለጠነቻቸውን እጩ ኮማንዶዎችን ማስመርቋን የእዙ ህዝብ ግንኙነት መምሪያ በላከው መረጃ አሳውቋል። ይህ የፋኖ ኮማንዶ ኃይልም ደሴን ከቦ እያስጨነቀ ሲሆን፣ ትእዛዝ ብቻ የሚጠብቅ ነው ተብለዋል። ከዚህ ጋር ተያይዘውም አፋብሃ ሚኒሊክ እዝ በሁሉም ኮሮቹና በእዙ ልዩ ዘመቻ በበርካታ ቀጠናዎች እያሰለጠነ ነባሩን ፋኖ በሰው ኃይል እያጠናከረ የህልውና ትግሉ በሚፈልገው ልክ ራሱን እያደራጀ ይገኛል። ሚኒሊክ እዝ ስልጠና መምሪያ ስልጠናውን በቀላል ወጪ ነገር ግን የካበተ ልምድ ባላቸው አሰልጣኞች እየተሰጠ የከፍተኛ እውቀትና ስነ ምግባር ባለቤት እያደረገ ለህልውና ትግሉ እያቀረበ ይገኛል ነው ያለው ህዝብ ግንኙነት መምሪያው። በሌላ በኩል የደጋው መብረቅ ኮር አህዶች ምልምል ፋኖችን እያሰለጠኑ ማስመረቁን አጠናክረው ቀጥለው ዛሬም ደጀን ክፍለ ጦር ወታደሮችን አስመርቋል። በቅርቡ የተደራጀው የደጋው መብረቅ ኮር ሁሉም አህዶቹ ምልምል ፋኖችን በእግረኛና በልዩ አንዶ ደረጃ እያሰለጠነ እያስመረቀ ሲሆን ዛሬ ጥቅምት 27 2018 ዓ ም ደግሞ ደጀን ክፍለ ጦር ለወራቶች የሰለጠኑ ለልዩ ተልዕኮ የሚውሉ ኮማንዶዎችን አስመርቋል። ከዚህ ጋር ተያይዞ አፋብሃ ሚኒሊክ እዝ በሁሉም ኮሮቹና በእዙ ልዩ ዘመቻ በበርካታ ቀጠናዎች እያሰለጠነ ነባሩን ፋኖ በሰው ኃይል እያጠናከረ የለውና ትግሉ በሚፈልገው ልክ ራሱን እያደራጀ ይገኛል። የአገዛዙ ኃይል ከምዕራብ አርማ ጭሆ ተነስቶ ወደ መተማ ወረዳ ለመግባት ሙከራ ቢያደርግም በአፋብሃ በላይ እዝ አህዶች ጥምረት ላለፉት ቀናት ተጋድሎ በማድረግ እየመታው ይገኛል። በዚህም ይህን ኃይል ለማገዝ ዛሬ ጥቅምት 27 2018 ዓ ም ከመተማ የተነሳው የአገዛዙ ጥምር ኃይል ከባድ መብረቃዊ ጥቃት በመይሳው ካሳ ሁለተኛ ኮር አጣናዋሴ ክፍለ ጦር ተካ ብርጌድ ጓንግ የምትባል ቦታ ላይ መቶታል። የትግራይ ክልል ሰላምና ጸጥታ ቢሮ በአፋር በኩል የከፈትነው ነው ጥቃትም ሆነ የተቆጣጠር ነው መሬት የለም ሲል ምላሽ ሰጠ። በአወል አርባ የሚመራው የአፋር ክልል መንግስት ህዋት ወሰን ተሻግሮ ጥቃት ፈጽሞብኛል ሲል ያወጣውን መግለጫ የትግራይ ክልል ሰላምና ጸጥታ ቢሮ የውሸት ውንጀላ ነው ሲል አጣጥሏል። የአፋር ክልል መንግስት በኮሚዩኒኬሽን ቢሮ በኩል ሌሊት ስድስት ሰዓት ባወጣው መግለጫ የህዋት ቡድን በዛሬው እለት በአፋር ክልል ወሰን ውስጥ በመግባት ስድስት መንደሮችን በጉልበት በመቆጣጠር ንጹሐንን በሞርታርና በዙሃ ሶስት ደብድቧል ማለቱን ረፋድ ዜና ላይ መዘገባችን ይታወቃል። በአወል አርባው የአፋር ክልል መንግስት የቀረበውን ክስ በተመለከተ ጥያቄ ቀረበላቸው የትግራይ ክልል ሰላምና ጸጥታ ቢሮ የጸጥታ ዘርፍ ኃላፊ የሆኑት ብርጋዴል ጄኔራል ተክላይ ኪዳነ ክሱን ውድቅ አድርገውታል። የጸጥታ ዘርፍ ኃላፊው አፋር ገብተን የተቆጣጠርነው አንድም ቦታ የለም ሲሉ በህወሃት ኃይሎች ላይ የቀረበውን ክስ አስተባብለዋል። እኛ የከፈትነው ግጭት የለም፣ እንደዚህ አይነት ዝግጁነትም የለም የሚሉት ብርጋዴል ጄኔራል ተክላይ በምላሹ የአፋር ኃይልና የሀራ መሬት ኃይሎች ተደጋጋሚ ትንኮሳዎችን ፈጽሟል ሲሉ ከሰዋል። በአፋር ራሳቸውን ሀራ መሬት ብለው የሚጠሩት በተደጋጋሚ ከአፋር ኃይል ጋር ሆነው የተለያዩ ቦታዎች ላይ ጥቃት ሲፈጽሙ ነበር። የሰውም ጉዳት ደርሶብናል፣ እናውቃለን። የደረሰውን ጉዳት ግን በሚዲያ መግለጽ አንፈልግም ሲሉም ለቢቢሲ ተናግረዋል። ዛሬ ማምሻውን በወጣ መረጃ ደግሞ በአፋር ክልል የህወሃት ኃይሎች ተቆጣጥሯቸዋል ከተባሉና ከአጎራባቸው አካባቢዎች ከ2000 በላይ ሰዎች መፈናቀላቸውን አንድ የአካባቢ ባለስልጣን ለኢትዮጵያ ኢንሳይደር ተናገሩ። ከቀያቸው የተቀጠሉት ነዋሪዎች በአፋር ክልል ዞን ሁለት መጋሌ ወረዳ በሚገኘው በፋሮ ቀበሌ እና በአቅራቢያው በሚገኙ ቦታዎች መጠለላቸውንም ባለስልጣኑ ገልጸዋል። በስልክ አስተያየት የሰጡ ሶስት የአካባቢው ነዋሪዎች በአሁኑ ወቅት በህወሓት ኃይሎች ቁጥጥር ስር ያሉ ቦታዎች ሚልኪ ዋረአ ሚላ ከረፈቱ ከአውሶበራ እና ከረሙዋጋ የተባሉ አካባቢዎች መሆናቸውን ገልጸዋል። የፖለቲካ ፓርቲዎች የጋራ ምክር ቤት ኢትዮጵያ ውስጥ ምርጫ ለማካሄድ የሚያስችል ሁኔታ የለም አለ። የኢትዮጵያ ፖለቲካ ፓርቲዎች የጋራ ምክር ቤት የመጪውም ሰባተኛው ጠቅላላ ምርጫ ታማኒነት አደጋ ላይ ይጥላል ያላቸው በስራ ላይ ያሉ የምርጫ ህጎች እንዲሻሻሉና የጸጥታ ችግሮች እንዲፈቱ ለሚመለከታቸው ተቋማት ጥሪ አቅርበዋል። ምክር ቤቱ በጥቅምት 25 2018 ዓ ም ለህዝብ ተወካዮች ምክር ቤት ለምርጫ ቦርድና ለጠቅላይ ሚኒስትር ጽህፈት ቤት በጻፈው ደብዳቤ የሀገራችን አሁናዊ ተጨባጭ የሰላም የደህንነትና የጸጥታ ሁኔታ ፖለቲካ ፓርቲዎች በነጻነት እንዲንቀሳቀሱ አይፈቅድም ሲል አስጠንቅቋል ይህም በቀጣይ የሚካሄደው ሰባተኛው ጠቅላላ ምርጫና የአካባቢ ምርጫዎች ነጻ ፍትሐዊና ዴሞክራሲያዊ እንዳይሆኑ ያደርጋል ብሏል ምክር ቤቱ ምርጫው ነጻ ፍትሐዊና ዴሞክራሲያዊ ይሆን ዘንድ የህግና አሰራር ማሻሻያ የሚያስፈልጋቸውን አራት ዋና ዋና ጉዳዮችን በዝርዝር ያስቀመጠ ሲሆን የእጩዎች የድጋፍ ፊርማ ማሰባሰብ ከመንግስት የሚሰጥ የፋይናንስ ድጋፍ የምርጫ ስርዓት ለውጥና የምርጫ የጊዜ ሰሌዳ የህግና የአሰራር ማሻሻያ ናቸው ሲል ገልጿል። ምክር ቤቱ በነባሩ የምርጫ አዋጅ መሰረት ብዙ ቁጥር ያላቸው የድጋፍ ፊርማዎችን መሰብሰብ በወቅታዊ የሰላምና የደህንነት ሁኔታ ሊከናወን አይችልም ብለዋል። የሀገራችን አሁናዊ ተጨባጭ የሰላም የደህንነትና የጸጥታ ሁኔታ በተለይም ተፎካካሪ የፖለቲካ ፓርቲዎች የድጋፍ ፊርማ መሰብሰብ የሚቻልበት ምቹ ሁኔታ ለመኖሩን የጠቀሰው ምክር ቤቱ በፓርቲ የታቀፉ እጩዎች የድጋፍ ፊርማ እንዲያሰባስቡ የሚጠይቀው ህግ እንዲነሳና እንዲሻሻል ጠይቋል። የፖለቲካ ፓርቲዎች የጋራ ምክር ቤት መንግስት ለፖለቲካ ፓርቲዎች የሚሰጠው የገንዘብ ድጋፍ ላይ ያሉ ገደቦችን እንዲሰረዝ ጥሪ አቅርበዋል። የፖለቲካ ፓርቲ የአባላት መዋጮ ቢያንስ ሃያ በመቶ ከሆኑ አባላት መሰብሰቡ ካልተረጋገጠ በስተቀር ከመንግስት የፋይናንስ ድጋፍ ማግኘት እንደማይቻል የተደነገገው ድንጋጌ አሁን ካለንበት ተጨባጭ ሁኔታ ጋር አብሮ ማስኬድ ስለሚያስቸግር እንዲሻሻል ጠይቋል። ምክር ቤቱ በመግለጫው ኢትዮጵያ የምትከተለውን የአብላጫ ድምጽ ስርዓት የተሰኘ የምርጫ ስርዓት ወደ ተመጣጣኝ የምርጫ ስርዓት እንዲቀየር ለረጅም ጊዜ ጥሪ ሲደረግ እንደነበር አስታውቋል። አሁን ያለው ስርዓት ፓርቲዎች በምርጫ የማሸነፍ እድል እንዳይኖራቸው የሚያደርግ በርካታ ውስንነቶች እንዳሉት ገልጾ አንደኛው የመራጮች ድምፅ መባከን ነው ብለዋል። ባለፉት ስድስት ጠቅላላ ምርጫዎች ተቃዋሚ ፓርቲዎች በህዝብ ተወካዮች ምክር ቤት እና በክልል ምክር ቤቶች ወንበር እንዳያገኙ ካደረጉ በርካታ ምክንያቶች መካከል አንዱ የሀገራችን የምርጫ ስርዓት እንደሆነ ብዙዎች ይስማማሉ ሲልም ምክር ቤቱ ጠቅሷል። እስራኤል ከግብጽ ጋር በሚያዋስናት ድንበር ዝግ ወታደራዊ ቀጠና አውጃለች። እስራኤል የረጅም ዓመታት ወዳጇን ግብጽ ጋር በሚያዋስናት ድንበር ላይ የተዘጋ ወታደራዊ ቀጠና ማወጇ ዛሬ ቀጠናዊ ብሎም ዓለም አቀፍ ትኩረት የሳበ ጉዳይ ሆኗል። የእስራኤል መከላከያ ሚኒስትር እስራኤል ካት በግብጽ አዋሳኝ ድንበር በግምት 200 ኪሎ ሜትር አካባቢ የተዘጋ ወታደራዊ ቀጠና እንዲሆን ማዘዙን ዛሬ ሐሙስ አስታውቀዋል። መከላከያ ሚኒስትሩ ይህ እርምጃ እየጨመረ የመጣውን በሰው አልባ አውሮፕላን ወደ ጋዛ የሚደረገውን የጦር መሳሪያ ዝውውር ለመግታት ያለመ ነው ብለዋል። የእስራኤል መከላከያ ሚኒስትር በሰው አልባ አውሮፕላን የሚደረገው የጦር መሳሪያ ዝውውር የጋዛ ጦርነት አካል ሲሆን፣ ይህም ጠላቶቻችንን ለማስታጠቅ ታስቦ ነው ብለዋል። ይህንን ለማስቆም ማንኛውንም ዘዴ ጥቅም ላይ እንደሚውልም እስራኤል ካትስ ተናግረዋል። በሩሲያና ዩክሬን ጦርነት እየተሳተፉ ያሉ ደቡብ አፍሪካውያን መውጫ ማጣታቸውን ደቡብ አፍሪካ ገለጸች። በሩሲያና ዩክሬን ጦርነት ቅጥረኛ ወታደራዊ ኃይሎችን ከተቀላቀሉ 17 ዜጎቹ የአደጋ ጊዜ ጥሪ እንደደረሰው የደቡብ አፍሪካ መንግስት አስታውቋል። ከ20 እስከ 39 ዓመት ይሆናሉ የተባሉት ደቡብ አፍሪካውያኑ በዩክሬን ጦርነት ክፉኛ በተጎዳው ዶንባስ ክልል ይገኛሉ ተብሏል። የደቡብ አፍሪካ መንግስት ቃል አቀባይ እንዳሉት ሲሪል ራማፎሳ ወጣቶቹ ቅጥረኛ ወታደር ለመሆን እንዲመለመሉ የተደረጉበት ሁኔታ ሁኔታ እንዲመረመር ትእዛዝ ሰጥተዋል። መግለጫው ደቡብ አፍሪካውያኑ የግጭቱን የትኛውን ወገን ወግነው እየተዋጉ እንደሆነ ያልጠቀሰ ሲሆን በደቡብ አፍሪካ መንግስት ካልፈቀደው ውጪ እንደ ቅጥረኛ ወታደር ወይም ተዋጊ ለሌላ አገር መንግስት መዋጋት ህገወጥ እንደሆነ ተጠቅሷል። የአገሪቱ መንግስት ወጣቶቹ የሚያማልል የስራ ቅጥር ተታለው የቅጥር ውትድርና ኃይሉን እንደተቀላቀሉ ጠቅሷል። ቃል አቀባዩ ቪንሰንት ማጉዌና አክለው የደቡብ አፍሪካ መንግስት ተዋጊ ዜጎችን ለመመለስ የዲፕሎማሲ መንገዶችን ተጠቅሞ እየሰራ ነው ብለዋል። ቃል አቀባዩ 16ቱ ቅጥረኛ ተዋጊዎች ከዋዙሉ ናታል አካባቢ ሲሆኑ አንዱ ደግሞ ከምስራቅ ኬፕ መሆኑን ጨምረው ተናግረዋል። ፕሬዚዳንት ራማፎሳና የደቡብ አፍሪካ መንግስት ከውጭ አገር ወታደራዊ ተቋማት ጋር የሚሰሩ አካላት ወጣቶች ላይ የሚያደርጉትን ብዝበዛ ያወግዛሉ ብለዋል። በደቡብ አፍሪካ የስራ አጦች ቁጥር ከ30 በመቶ በላይ ሲሆን፣ እነዚህ ከፍተኛ ቁጥር ያላቸው ወጣቶች ለአስተኛ የስራ ምልመላ ተጋላጮች መሆናቸውን ተንታኞች ይናገራሉ የሚለው ቢቢሲ ሩሲያ በአፍሪካ ያላትን ተጽዕኖ ለማስፋት ለማጥፋት እየሰራች መሆኑን ማስረጃ አግኝቻለሁ ሲልም ያክላል። በምዕራብ አፍሪካ ይንቀሳቀስ የነበረው ዋግነር ቡድን መሪ ከተገደለ በኋላ በሩሲያ መከላከያ ሚኒስቴር የሚመራ አፍሪካ ኮርፕስ የተባለ የቅጥረኛ ወታደራዊ ቡድን ሙሉ ለሙሉ ተክቶታል ተብሏል። ባለፈው ነሐሴ የደቡብ አፍሪካ መንግስት ለወጣት ሴቶች በዋናነት ወደ ሩሲያና ሌሎች የውጭ ሀገራት በማህበራዊ የትስስር ገጾች በሚደረጉ የስራ ምልመላዎች ላይ ማስጠንቀቂያ ማውጣቱንም ዘገባው አክሏል።